አሰላሙአሊኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ሰላም፣ ባላችሁበት ሰላማችሁ ብዛ። ከስታን ወገኖችም ባላችሁበት ሰላማችሁ ብዛ። ሰላም ብያለሁ። ጉድበል ጉድባል ጎንደር አለ እና በጣም ነው ሐቂካ ለመናገር በጣም ነው። በጣም ይገርማል። እኔ እንጃ በአሁኑ ዘመን ማን እንደሚታመን ማን እንደሚሆን በጣም ግራ ነው የሚያጋባው። እና ፈቲ ፉፉና፣ ፈቲ ና ብሮኬ የአይራት ግብዣ ተባለ። ኦኬ ይሁን ግብዣው። ግን ፈቲ በዚህ ልክ ሐቂቃ በዚህ ልክ አልጠበኩሽም ነበር። ምክንያቱም ማገናኘትም ማለያየትም ስለማቺ ማለት ነው። ቦታሽን ልክሽን አውቀሽ ጓደኝነትን በእኩልነት ብታራመጂ በጣም ነው ደስ የሚለው። እና ግን በእኩልነት እንደ ጓደኝነት አይደለሽም። አንቺ አንድ ሰው ቆይ ከአብሮ ያደገ እንኳን አብሮ ያደገ አንድ ቀን ጥሩን ያሳለፊ ሰው መቼም አትረሺውም፣ ከመጀመሪያ ተጀምሮ እስከ ትልቅነት ድረስ እስከ ፍቅረኞች ድረስ እና እላችኋለሁኝ። ስለዚህ ያፈቲ በዚህ በኩል አትፍቻለሁ ብለሽ ይቅርታ መጠየቅ አለብሽ ያለው ነገር፣ ግን በግልጽ መፍታት። ጓደኝነት ማለት አብሮ ማደግ ማለት ነው። ጓደኝነት ማለት ድብቅነት የሌለው ለእናት ልጅ ማትነግሪው ከጓደኝነትሽ ተናግረሽ የሚወጣልሽ ነው። ጓደኝነት ብዙ ነገር ማድረግ ይችላል። ወደ ጥሩ መንገድ መውሰድም ይችላል። ወደ መጥፎ ግን አይወስድም መውሰድ አይወስድም ግን የዛ ሰው ሁኔታ ይመልሰዋል ግን በጥሩነት በቀንነት ጥሩ ደረጃ ተባብራችሁ ሰርታችሁ ብትረዘቁ ብቹ ነበረ እንደዚህ ላንዱ ላንዱ ማዳላት እንትን አይለኝም እና ይላል እኮ ከኋላ የመጣ አይናወጣ ይባላል ቡና ፍቅር የጥንት ናቸው። ምንም ይረሳ የሚለያዩ የሚለያዩ ልጆች አይደሉም፣ ግን ያ ሁሉንም ነገር አስበን ታለ ያ ቃል በጣም እኔ ነገረ ስራው ነው ያስጠላኝ። እኔ አሁን ፍቅር ከፉፉት ይሁን ፈቲ ከፉፉት ይሁን ፍቅር ከብሩ ፈቲ ከብሩ ከሚለው ምንም ውሳኔ የለኝም። ማንኛውም ነገር ከላይ የጻፈው ነው የሚሆነው ግን ጓደኛ ማሞች ነው እስከ ተባለ ድረስ ወደ ግራ ወደ ቀኝ ሳይባል